በደቡብ ምዕራብ ኢትዮጵያ ህዝቦች ክልል በህብረተሰቡና በመንግስት ቅንጅታዊ ተሳትፎ ጥራት ያለው የጤና አገልግሎት ለማህበረሰቡ ለማቅረብ ዘርፈ ብዙ ተግባራት እየተከናወነ መሆኑ ይታወቃል። በተለይ አስቀድሞ መከላከል ብቻ ሳይሆን አክሞ ማዳን ላይ ትኩረት ሰጥቶ እየሰራ ይገኛል። በከፋ ዞን ጨና ወረዳ የዋቻ መጀመሪያ ደረጃ ሆስፒታል የአገልግሎት አሰጣጡን በማዘመን የተሟላ የጤና አገልግሎት ለህብረተሰቡ ተደራሽ ለማድረግ ህብረተሰቡን በማሳተፍ ዘርፈ ብዙ ተግባራትን እያከናወነ መሆኑ ተገልጿል። የሆስፒታሉ የህብረተሰብ ተሳትፎ ሰብሳቢ አቶ ክፍሌ ገብረስላሴ ሆስፒታሉ ከአጎራባች ዞኖችና ወረዳዎች የሚመጡ በርካታ ዜጎች የሚገለገሉበት በመሆኑ የተሻለ የጤና አገልግሎት መስጠት እንዲያስችል ህብረተሰቡን በማስተባበር ግብዓትና የህክምና ቁሳቁስ የማሟላት ተግባር በሰፊው እየተከናወነ መሆኑን አንስተዋል። ይህ ሆስፒታል ከተመሰረተበት ጀምሮ ብዙ አጓራባች ቀበሌዎች አሉ፣ ወረዳዎች አሉ፣ ዞኖችም አሉና አገልግሎት እየሰጠ ነው ያለው አገልግሎት እየሰጠ ግን መሟላት የሚገባቸው ብዙ ነገሮች ይጎሉበታል። ይሄ በመጉደሉ መንግስት ብቻ ብንጠብቅ ላን ሸፍነው እንችላለን በሚል ህብረተሰቡን ነው ያስተባበርነው። መንግስት ሰራተኛ ነው የተወያየ ነው፣ ከተማ ነዋሪውንም አርሶ አደሩን አመትተን አወያይተናል። ከተወያየ ባለ ምን እናድርግ መንግስት መጠበቅ አለብን ወይስ የተጓደለው ማሟላት አለብን የሚለው ነገር ላይ የጋራ መግባባት ነው ደረሰ። የዋቻ የመጀመሪያ ደረጃ ሆስፒታል ስራ አስኪያጅ አቶ ተረፈ አዴሎ በበኩላቸው ሆስፒታሉ ዘርፈ ብዙ የህክምና አገልግሎቶችን እየሰጠ እንደሚገኝና ና በማህበረሰቡና ከጤና ሚኒስቴር በተገኘው የገንዘብ ድጋፍ ውስጥ ግንባታ በማስፋፋት በቅርቡ ጽኑ ህሙማን የህክምና አገልግሎት ለማስጀመር ዝግጅት በማጠናቀቅ ላይ እንዳለ ተናግረዋል። ዋቻ የመጀመሪያ ደረጃ ሆስፒታል አገልግሎት ያሰጣል። ዘርፈ ብዙ አገልግሎቶችን ይሰጣል። በቅርቡ የምንጀምራቸው አገልግሎቶች አሉ የጽኑ ህክምና አገልግሎት በቅርቡ ላውንች ለማድረግ የተዘጋጀ ያለንበት ጊዜ እንድኖች አሉ ና የጨና ወረዳ ዋና አስተዳዳሪ የአቶ ተረፈ ገብረ ማርያም በወረዳው አስተዳደርና በህብረተሰቡ ተሳትፎ በርካታ ተግባራት በመካወን ላይ እንደሚገኝ ጠቅሰው የዋቻ የመጀመሪያ ደረጃ ሆስፒታል ያለውን የአገልግሎት አሰጣጥ ለማዘመን የተለያዩ የህብረተሰብ ክፍሎችን በማሳተፍ ሰፊ ስራዎች መሰራታቸውን አክለዋል። በዚህም ሶስት ሚሊዮን የሚጠጋ ሀብት በመሰብሰብ በወረዳው ያለውን የመድኃኒት እጥረት ለመቅረፍ የማህበረሰብ መድኃኒት ቤት በማቋቋም ህብረተሰቡ በተመጣጣኝ ዋጋ መድኃኒት እንዲያገኝ እየተደረገ ነው ብለዋል። የኮሙኒቲ ፋርማሲ ከመድኃኒት እጥረት ጋር ያለውን ነገር ችግር ለመፍታት ብለን ኮሙኒቲ ፋርማሲ ነው እየሰራ ነው። ይህን ሰርተን ህብረተሰቡ ከሆስፒታሉ ከዋናው ፋርማሲ መድኃኒት እጥረት ሲኖር ውጪ ከመሄድ እዚ ግቢ ውስጥ እዚ ኮሙኒቲ ፋርማሲ ውስጥ መጥቶ መድኃኒት በተመጣጣኝ ዋጋ እያገኘ እንዲሄድ አድርገን አሁን በተሻለ ሁኔታ ይህ ችግር ፈተናል በሆስፒታሉ የሲቢሲ ምርመራ ማሽንን ጨምሮ የተለያዩ ቁሳቁሶችን የማሟላት ጽኑ ህሙማንንና የታካሚዎችን ልየታ ክፍል የመድኃኒት ብክነትን ለመቅረፍ ለኦዲት ምቹ የሆነ የፋርማሲ አገልግሎት ክፍል የመገንባትና የኤክስሬ ማሽን በማስጠገን አገልግሎት እንዲሰጥ መደረጉን አንስተዋል ይህን ሆስፒታል አገልግሎት ለማሻሻል ትልቁ ችግር የነበረው ማሽን ነው ሲቢሲ የሚባለው ማሽን የምርመራ ማሽን ነበረ ይህም ማሽን ወደ 530 ሺህ ብር ገዝተን አሁን ህብረተሰቡ በተሻለ ሁኔታ እርካታ ያገኘበት ሁኔታ ነው እያየን ያለ ነው። በወረዳው ህብረተሰቡን በማስተባበር የተጀመሩ ተግባራት ተጠናክሮ የሚቀጥሉ መሆኑን ጠቁመው የተሻለ ጥራት ያለው የጤና አገልግሎት ለመስጠት በዘርፉ የሚስተዋለውን ችግር ለመፍታት በሚደረገው ርብርብ የሁሉም ባለድርሻ አካላት ድጋፍና ቅንጅት እንደሚያስፈልግ ተናግረዋል። በሆስፒታሉ ለህክምና አገልግሎት በመጡበት ወቅት ካነጋገርናቸው ታካሚዎች መካከል አቶ ባህሩ ወልደ ገብርኤልና አቶ አሊ ሰይድ በሆስፒታሉ በተከፈተው ሞዴል የህብረተሰብ ፋርማሲ የሚፈልጉትን መድኃኒት ከሌሎች የግል ተቋማት ባነሰ ዋጋ እያገኙና የአገልግሎት አሰጣጡም የተሻለ መሆኑን አንስተዋል። ማስተናገድም በጣም አሪፍ ነው፣ ልዩነት አለ። ውጭ ከሆነ በጣም ኦቨር ብር ይፈልጋል። ይህ አሪፍ ነው። እዚህ ስንመጣ በጣም ያገለግሉ ናቸው። ማታም ቀን ሳይሉ ሙሉ ቀን እያገለገሉ ናቸው። ከውጭ የምንገዛ ነገር ነገር ከሶስት እጥፍ አንደኛ ነው ከውስጥ የምንጠቀመው ለዚህ ከውጭ የምንገዛ ነገር እኛን ስለሚጎዳ እዚህ ከውስጥ የምንጠቀመው ጥቅም በጣም አስፈላጊ ነው ብዬ ነው። በጣም አመሰግናለሁ።